ሽጉጥ የምታክል ሰውዬን አሁን አብይን የምታፍ ነው እሱ ገራ አልታ ላይ ሎጅ ይሰራል። እነዚህ ጋራ ጋራ የሚያክል ድንቁርናቸውን ይዘው እርስ በርስ ይባላሉ። ትግሉ ጋራ አልታን በሚሰራና ጋራ የሚያክል ድንቁርና ባለባቸው አዛውንቶች መካከል ጌታቸው ምክትሉን እንኳን የማያገኝበት ሁኔታ ውስጥ ገብቶ እንዳለ ተናግሯል። በተለይ ታደሰ ወረደን ስልክ እንኳን የማይነሳ ችግር የሚፈጠር ሲመስለው ሮጦ የሚጠፋ ሰው ነው ሲል አንስቶታል። አብይ የጌታቸው አለቃ መሆኑ አይጠፋቸውም። አለቃው ነው የሽመልስ አብዲስ አለቃ እንደሆነው የጌታቸውም አለቃው ነው። የአተነቻቢ አለቃ እንደሆነው የጌታቸውም አለቃ ነው። የምትመለከቷቸው ሚኒስትሮች አለቃ እንደሆነው የነሱም የጌታቸውም አለቃ ነው። ምክንያቱም ጌታቸው የተሾመው በአብይ ፊርማ ነው። ሰላም ጤና ይስጥልን። ውድዬ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን አለን። እኛ አለሁ እኔ ያለን በደና ዮሐንስ ኮርነር እንግዲህ ሞቅ ሞቅ ሞቅ እያለች ነው። ሞቅ ሞቅ ማለቷ እንቀጥላለች፣ እኛም መለስ ቀለስ ማለታችን እንቀጥለናል። አሁንም ሰብስክራይብ ማድረጉ ይቀጥል፣ ሼር ማድረጉ ይቀጥል። አሁንም በርትታችሁ እየበለጠ እንድንሰፋ እንድታደርጉ ይሁን ነው የምንለው። እንግዲህ አሁንም ገና ብዙ ይቀረናል። ወደ ላይቫችን እንድንመጣ በደንብ ሰፋ ሰፋ ብለን በቁጥር በርከት ብለን እንመለሳለን የሚል ተስፋ አለን። ተስፋን የሰጠ የታመነ ነው። እንመጣለን ሌላ ምንም የምንለው ነገር የለም። የኢትዮጵያ ፖለቲካ ላይ እንግዲህ ብዙ አዳዲስ ነገሮች እየተፈጠሩ ነው። ትላንት ማምሻውን ጌታቸው ረዳ በሪዮት ዩቲዩብ ቻናል ላይ ማነው ስሙ ከቴዎድሮስ ጋር ቆይታ አድርገዋል። ከዛ በፊት ትላንትና ጠቅላይ ሚኒስትር አብይ አሕመድ ባህር ዳር ነበሩ ባህር ዳር ከባህር ዳር አዴት አብያ ድረስ ከሰባት ወር ከሞጣ ጊዮርጊስ ቢቸና ደብረ ወርቅ ከደጀን ማርቆስ ግባው ግባው ትላል ላምጣልሽ በካቸው በአዲሱ አውቶቡስ ልግባው እን ልገባው ነው ትላል። እና በነገራችን ላይ ትናንትና በፋኖ ዙሪያ ነበረ ቪዲዮ የሰራሁት እና ጠቅላይ ሚኒስትሩ ባህርዳር መሄዳችሁን አልሰማሁም በሆነ በሆነ ምክንያት እኔ አንድ ቀን ቀደም ቀደም እያልኩ ነው ዘግየት ቀደም እያልኩ ይመስለኛል ቪዲዮ የምሰራው እና አልሰማውም፣ እውነቱን ለመናገር አላውቅም። ከዛ ሳይ ቪዲዮ ወጣ ሰዓት ላይ አብይ አሕመድ ላይ የተዘታውን መለች ባህር ዳር ሄዷል ሲሆን መጡ መጡ ነባል ነበረ ነገደባቸው አሸነፍ ካልቀረ የአብይን ባህር ዳር መግባት ሲሰማ ዘመነ ካሴ ምን አለ? እንመልከተው ደስማሙ ደንፈስ ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወልድ መንፈስ ቅዱስ ያለው እንደዚህ ነው። ያለው እንደዚህ ነው። ያለው በስመ አብ ወልድ መንፈስ ቅዱስ በኢየሱስ ስም የመሬት መንቀጥቀጥ አለ። አቤ ወንድሜ በጣም ተመቸ። ይቅርታ እንግዲህ እኔ ዘሜ እንዲል ነው እንደዚህ የሚል ነው ይመስለኝ። አብይ ይህን ቪዲዮ ለአቤ አደርሱልኝ። ዘሜ ፋኖ የአብይን ባህርዳር መጓዝ ይሰማል። ምን አለ

እንደው አብይ አሕመድ የሚባል ጉድ ከየት እንደመጣባቸው አልመጣ ሲሉት ሄደ፣ አልመጣ ሲሉት ሄደ። እሺ ሻይን ጠጣ ሊላቸው ድረስ አለ። ማን ያናግረው? ለወትሮ እኚህ ሰዎች አማራ አደሉም እኮ ብሎ ድጅ አይደለም። አማራ ሰው እንግዳ ቤቶ ሲመጣ ያናግራል፣ ይጠይቃል። ምን ይላል? ምን ይላል? እነ ቤታቸው ድረስ ሄዶ የሉም የቤተሰቡ አስቸጋሪ ልጆች ናቸው። ከአንድ ቤት አስቸጋሪ ልጅ ይበቅል የለም። እና አብይ ጉድን ያፈለው የኢትዮጵያ ፖለቲካ ውስጥ አብይ ያላፈለው ጉድ የለም። ትናንት ነግሬያችኋለሁ። እነዚህ ሰዎች ፖለቲካ አያውቁም፣ ትግል አያውቁም። መጋለብ ነው ስራቸው። ኋላ ላይ የጌታቸውንና የህወሓትን ፍጥጫ አነሳ፣ የነኝን ሰዎች ድርሻም አነሳዋለሁ። እና አቡቹ ልመ በሻሻ እዛ ይዶላል ማለት ነው፣ ባህር ዳር አሁን ማለት ነው እኔ የሚመስለኝ አሁን ነገ እንትና ትመጣና ያቺ የዘሜ ያለች አንድ እኔ እንኳን ስለወፈርኩ በቅጥነቷ በቀልድባት ችግር የለውም። አሁን እኔ ስለወፈርኩ በቅጥና ነው በቀልድ መብት የተጠበቀ ነውና ተመጣና ነፍሴ ምን ትላለች? አሁን ነገ ጣ ልንከበው ነበረ፣ ዲሽቃ ተኩሰን ነበረ፣ ሞርታ ራጩኸን ነበረ፣ እንትን እንትን ብለን ነበረ። ራስ ቆመሽ ጠብቂ ሽጉጥ የምታክል ሰውዬን ይናውን አብይን የምታፍ ነው አፋኝ የሚባል ምግባት በላማንት አፋኝ የሚባል ምግብ አለ። እሱን ሁላት በላ እንኳን አብይ ልታፍል የእነኚህ ሰዎች ትግል ፈቃ ይለም ምን ይለው። ለዚህ ነው ሄደኩ በቃ ዘጠና ፐርሰንት ክልሉን ተቆጣጠር ያለው ምን አይልላል። ኮሚክ ጠቅላይ ሚኒስትሩ በርካታ ነጥቦችን አንስተዋል። ባይዘው ባህር ዳር ላይ በነበረ ቆይታቸው ትንሽ እንመልከተውና እንመለስ። ይሄኛው እዚህ ጋር የምናየው ሆቴል ልክ ጎርጎራ የተሰራ ሬፕሊካ ነው ባህር ዳር ላይ ያለው። እነዚህ ሲገናኙ ወደ ከተማው ደግሞ ሲወጣ፣ ባህር ዳር መቼም ውብ ናት፣ በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወኮይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ባህር ዳር አሁን በጀመርነው መንገድ አመት፣ ሁለት አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል። የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል። በአንጻራዊ የተሻለ ነው። ባህር ዳርም በነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁት፣ እንደሰማችኋቸው ነው። ከነሷቸው ነጥቦች ውስጥ እኔ በጣም እንትን ያለኝ ባህር ዳር ላይ የተሰራው ስራ፣ ልክ እንደ ሌሎቹ ከተሞች ይሄ በሰላም በተረጋጋ ሁኔታ የተሰራ አይደለም። በውጥንቅጥ ውስጥ በችግር ውስጥ በመከራ ውስጥ በረባሽ ውስጥ በበጥባጭ ውስጥ በተጋላቢ ውስጥ በገረዶች መሃል ተሆኖ፣ እንዴታ፣ ቃላችሁ ፋኖን ገረድ ብዬ ነው የምጠራው። ስራው መገረድ ነው። ይሄ ግርድናው ግን ትንሽ ለየት የሚያደርገው ምንድነው? ሰው ይበላል፣ ሀገር ይበላል፣ ትውልድ ይበላል፣ ቀይ ይበላል፣ አባቶችን ያስለቅሳል፣ እናቶችን ያስነባል፣ መምህራንን ያንበረክካል፣ ቀሳውስን ከደጅ ከደጀ ሰላም ይገፋል፣ ሺዎችን ከመስጅድ ያርቃል። የሚረባ ትግር አይደለም እና ፋኑ ሆዬ ሰተት ብሎልኝ እዛ ያለው ይልላል። አብይ አሕመድ ጭራሽ የወኩ ሲገርማቸው በብስክሌታ የብስክሌታው ሲገርማቸው በጀልባ። ማለት ካልቻላችሁ አልችልም እኮ አባት። እነኚህ ሰዎች ይመጣሉ ብላችሁ በተስፋ የምጠብቁ ሰዎች እንደው ምን አይነት እንደው ምን ታይቷችሁ ነው የት ነው የሚመጡት? ሲሆን መጡ መጡ ነባል ነበረ ንሄድባቸው አሸነፍ ካልቀረ የምጽዓት ቀን እንዳይመጣ ከነኝ ሰዎች ቀድሞ፣ የአማራ ክልል ፖለቲካ ብያችኋለሁ። ግራውንዱን አያውቅም የአማራ ክልል ብሔርተኝነት መሰረቱን አያውቅም፣ መሠረቱን አያውቅም። ነገ በሚኖረን ጥንክር የመሳይ መኮንንና የለቷ ያለውን ቆይታ እንዳስስና ምን አይነት ሰዎች እንደሆኑ እንፈትሸዋለን። የአብይ አሕመድ ጨዋታ ይሄ ነው። መሬት ላይ ወርዳችሁ ተጫወቱ ውስጥ ሶሻል ሚዲያ ላይ ማለቃቀስ አይደለም፣ ዩቲዩብ ላይ መጮህ አይደለም፣ ፌስቡክ ላይ ማላቀስ አይደለም። መሬት ላይ ወረዱ ውስጥ መሬት ላይ ስትወርዱ ያለው ነገር ምንድን ነው የሚለው እስቲ እዚህ ጋር እንግባው። በስመ አብ ወልድ መንፈስ ቅዱስ ወዳጆች፣ መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወልድ መንፈስ ቅዱስ አለው። አዎ መሬት ላይ ስትወርዱ ያለው ነገር በስመ አብ ወልድ መንፈስ ቅዱስ ወዳጆች መሬን መንቀጥቀጥ ነው የምትሉት፣ ሌላ ነገር የለም። ካቢ መሬት መንቀጥቀጥ ነው የሆነባችሁ አቤ እንዳልሆነው ነው። በስመ አብ ወልድ መንፈስ ቅዱስ በኢየሱስ ስም ወዳጆች መሬን መንቀጥቀጥ። እንደውም የአብይ ቅጥል ስም ከዚህ በኋላ መሬት መንቀጥቀጥ ነው። አብዬ ጥሩ ስም ነው ያወጣለን። እንዳ አክሲደንትሊም ቢሆን አስበህበትም ባይሆን በጣም አሪፍ ነገር ነው። የሰጠ የለን ለብዙ ጊዜ ነው የምጠቀምበት ወንድሜ፣ ክፍያ መጠየቅ ትችላለህ። ይችላል ጀስፈርፈሜል እና የሉም ነኝ ሰዎች ትናንትና የሉም ስላቸው ቲክቶክ ላይ ሲዘምቱብኝ ሲሰድቦኝ ነበር። ከዛስ አብያ ምር ላጥላጥ እያለ እዛው ትረሳ ላይ ደግሞ እኔ ምን ላድርግ? እኔም ምን ትሰድበኛለህ? ምስኪን እንዳ እዛ ያው ምኑን ፈርቶ ምኑን አሉ እንዴ እሱን አትመጣ እዛው ልብ ካለ እዛው መቶልሀል ነበር? እኔ ላግኝ ጆሮን ቆነጥጣለሁ፣ ምናም ትላለህ። መጣል እኮ አብይን ወደደ ብለን የጠላኝ አይደል? አንተ አብይን የመውደድ መብት አብይን የመጥላት መብት ኖረ። እኔ አብይን የመውደድ መብት ከልክለኝ ነው አይደል የጠላኝ፣ ስሰድበኝ ምትሎ በየቲክቶኩ። ይም መጣል፣ ምን ፈጠርክ? ምንም የሉም፣ መሬት ላይ የሉም፣ ወፍ ወፍ የለችም። አሁን ይመጡና በስንት ደህንነት ተከበው ነው የመጣው ምናምና። እና የትኛው የሀገር መሪ ነው ሌጣ ወደ የሚንቀሳቀሱ የትኛው ሀገር መሪ ነው? እነኝህ ሰዎች የሉም ስንል ዘሚያ ሌላ ትግል ላይ ነው። ዘሚያ አሁን አብይ ባህርዳር እንደነበር ሊሰማ የሚችለው ከእንቅልፉ ሲነሳ ነው። እኔ ብዙ ጊዜ እንደሚተኛ ውቁት ልጅ ሲወልድለት ነው። እኔ እኔ እኔ እኔ እኔ እንደዚህ አይነት ነገር አትክተቱኝ፣ የለሁበትም። እኔ የለሁበትም፣ ብቻ መሪ መንቀጥቅጥ ነው፣ ጉድ ነው፣ የለሁበትም። ዘሚያ ከእንቅልፉ ሲነሳ ነው ሊሰማ የሚችለው። እነሱ እኮ አፍሩማ አሁን እኮ ልናፍ ነው። ቀጣይ ከመጣ ግን አይመለስም ይላል። መጣሁ ተው እንጂ አይመለስም እጂ እጂ እጂ ምን ነው የሚያምን። እኔ አብይ አመድ ይመቸኛል በቃ እንዲ ነው። ባዶ ወና ነው የሚያስቀር። ይመጣልላል ይመጣል፣ ባዶ ያስቀራል። እና አብቹ ጉድ አፈላል። እያደረ ጉድ አፈላል። ባህር ዳር ላይ ፏፈሽ ይላል። ለአማራ ህዝብ የሚጠቅመው ስራ ባይዘው ይሄ ነው። ለአማራ ህዝብ የሚበጀው ስራ ይሄ ነው፣ የሚጠቅመውም ስራ እርሱ ነው። ሌላ የሚጠቅመው ነገር የለው። ህወሃቶችም ከዚህ ብትማሩ በጣም አሪፍ ነው። በጣም በጎ ነው። በጣም በጎ ነው። አሁን ያለው መንገዳቹ ምንም አይጠቅም። አብይ አሁን ባህር ዳር ላይ በዚህ ሁሉ ጥንቅት ውስጥ እንትን ሰርተዋል። አረግ ባህር ዳር እኮ ወደ ልማት ከጣና ጋር የሚገናኘውን ጎርጎራን ሰርቷል። ትግራይ ውስጥ ገራ አልታ እየሰራ ነው። እሱ ገራ አልታ ላይ ሎጅ ይሰራል። እነዚህ ጋራ ጋራ የሚያክል ድንቁርናቸውን ይዘው እርስ በርስ ይባላሉ ትግሉ ጋራ አልታን በሚሰራና ጋራ የሚያክል ንቁርና ባለባቸው አዛውንቶች መካከል እኔ እኮ አውቃለሁ። የሆነ የሆነ ቦታ ላይ ስትሄዱ ሊያሳያችሁ ሲሄድ ከገበታ ለሀገር እንትን ፕሮጀክቶች ውስጥ ቆላተንቤን፣ ለቆላተንቤን ከምትሯሯጡ እዚህ መጣችሁ ቁጭ በሉ አላለም፣ አላለም በሉ ውስጢ ወስጢ ዋሹ እንዳያየ ሰው ታማኝ መረጃ ምንጮች ናቸው ነገሩኝ። አትሊስት ሄዳችሁ ልትሯራጡበትም ገራ አልታ ላይ ይሰራላችሁ፣ ተማሩ። እሱ ገራ አልታ ላይ ሎጂ ይሰራል። እናንተ ጋራ ጋራ የሚያክል ድንቁርናችሁን ይዛችሁ ገበያ ትወጣላችሁ። ልዩነታችሁ ሰፊ ነው። ልዩነታችሁ ሰፊ ነው። እና አብይ አህመድ የሚባል ሰው በኢትዮጵያ ፖለቲካ ውስጥ ጉድ ያፈላው በቃ እያደረ ያሳየናል። ደግሞ ኮንፊደንስ ላት ላት ያለ ባህር ዳር አሁን ይመጡና ባህር ዳር መሄዱ ምን ቢግ ዲል ነው? የሀገር መሪ አይደል? እንደ የጸጥታ ማስከበር አይደል ነው? ቢግ ዲል ነው። ከናንተ ፕሮፓጋንዳ አንጻር ቢግ ዲል ነው። ከናንተ ጮታ አንጻር ቢግ ዲል ነው። በጣም ቢግ ዲል ነው። ምንም እንዳልሆናችሁ የሚያሳይ ነው። የትም እንደማትደርሱ የሚያሳይ ነው። አብይ አህመድ የእናንተን ትግል ባይዘው ንቆ ነው ይተው፣ ንቆታል። እናንተ መናቃችሁን ያመዋችሁ። አንዴ ታንዛኒያ፣ አንዴ ደረሰላም፣ አንዴ አውሮፓና አሜሪካ ካልተደራደረን ትላለ፣ በዛው ልጠፋ ነዋል። እናንተ የናንተ የሌለ ነውና የተሻለ ህክምና የምታገኙበት ቦታ ሪፈርም ቢሆን ቢጻፍላችሁ እኔ ሙዴ ነው። እና እንደዛ ቢሆን ጥሩ ነው። የትግራይ የፖለቲካ ፍጥጫ ቀጥሏል። ትናንትና ቴዎድሮስ ከጌታቸው ረዳ ተፋጠዋል። የህወሓትና የህወሓት ፍጥጫ ለለው ይችላሉ ቴዎድሮስ ያው ቴሌሎስ ጥሩ ጠያቂ ነው። ነገር ግን ቴዲ የሚፈልገው አብይን እንድትሰድብለት ነው፣ አብይን እንድትሞልጭለት ነው። እና ጌታቸው ረዳ እሱ ላለማድረግ ሲል ሲጠነቀቅ፣ ፖለቲካል ኮረክትነሱን ለመጠበቅ ሲታትር ተመልክተንዋል። በአንድም በሌላ የጌታቸው ረዳና የሪዮት ላይ ያደረገው ቆይታው ፍለፊት ስንመለከታቸው የትግራይ ፖለቲካ ያለበትን ከፍተኛ ውጥረት በጉልህ የሚያሳይ ነው። በተለይ በህወሓት ፖለቲካ ውስጥ ማህተብ እንደዚህ በጣም ከፍተኛ እንትን አላት። እንዲቺ ማህተብ፣ እቺ ስታምፕ የምትባለው ነገር እንደዚህ በጣም ወሳኝ ናት እንደ የሚል ነገር በጣም ያነሳ ያስነሳል። ጌታቸው ረዳውንም የትግራይ ጊዜያዊ አስተዳደር ፕሬዚዳንት ነህ ወይ ተብሎ ሲጠየቅ ማህተቡን አላስረከብኩም ብሎ መልሷል። እነሱ ማህተብ ለመውሰድ እንትን ሰብረዋል፣ ምናምን ምናምን። ብዙ ያልተሰሙ ነገሮች ተነስተዋል። ጌታቸው በጣም በርካታ ጉዳዮችን ፊት ለፊት አፈራርጧቸዋል። ለምሳሌ እኛ በጣም በርካታ ጊዜ እናነሳ የነበረውን የህወሀትን ይሄ ድርቅና የህወሀትን ከዚህ በኋላ ደም እየመጠጡ መኖር የህወሀት ሰዎች ይሄ በስልጣን ላይ ካልቆዩ በስተቀር እኔ ካልመራው ብቻ በሚል ኢጎ ነው የሆኑ ነገር የመጠብጡት የምንለውን ነገር ፋይናሊም ቢሆን ጌታቸው ረዳ ትላንትና አምኖታል። የነደብረ ጽዮን ካምፕ ብዙዎቻችን እንደምናውቀው በድንቁርና ላይ የተመሰረተ ነው። ጌታቸው ምክትሉን እንኳን የማያገኝበት ሁኔታ ውስጥ ገብቶ እንዳለ ተናግሯል። በተለይ ታደሰ ወረደን ስልክ እንኳን የማይነሳ ችግር የሚፈጠር ሲመስለው ሮጦ የሚጠፋ ሰው ነው ሲል አንስቶታል። በሌላም በኩል ጌታቸው ረዳ ያነሳቸው ነጥቦች በአንድም በሌላ ትግራይ ውስጥ የሚነሱ ግጭቶችን ማስቀረጥ እንፈልጋለን የሚል ነገር አንስቷል። እኔ አንድ ነገር ለትግራይ ፖለቲከኞችና ለኢትዮጵያ ፖለቲካ ተንታኞች መስጠት እፈልጋለሁ። ጌታቸው ረዳን ለምን አቢጋ ሄደ እንደዚህ ያልክ ለምን አቢጋ እንደዚህ ያልክ የምትሉ ሰዎች ደብረ ፂዮንም አቢጋ ሲመጣ እሺ ነው የሚለው አብይ ዘባውስ አክሰፕቴት የኢትዮጵያ ጠቅላይ ሚኒስትር ነው፣ ወደድክም ጠላህም። ጌታቸው ረዳ እንዳለው ያለ አብይ ዩንታ ትግራይ ውስጥ አንድ ነገር ማድረግ አትችልም። ከዛ ያለፈ ነገር አደርጋለሁ ካልክ እራስህ ትወጣዋለህ፣ ስራ ያወጣል። ወደዳችሁም ጠላችሁም። አንዳንድ ሰዎች ለምንድነው ጌታቸው ረዳ አብይ ጋር መፍትሄ የሚጠይቀው ምናምን? አብይ ዘ ቦስ። ጌታቸው ረዳን የምትጠይቁትን ጥያቄ ስትጠይቁት በተለይነት የድሮስ አሁን ለምሳሌ በአብይ ጥላቻ ስለናወዙ ነው እንጂ አብይ የጌታቸው አለቃ መሆኑ አይጠፋቸውም። አለቃው ነው። የሽመልስ አብዲስ አለቃ እንደሆነ የጌታቸውም አለቃው ነው። ያተነቻቢ ብ አለቃ እንደሆነ የጌታቸውም አለቃ ነው። የምትመለከቷቸው ሚኒስትሮች አለቃ እንደሆነ የነሱም የጌታቸውም አለቃ ነው። ምክንያቱም ጌታቸው የተሾመው በአብይ ፊርማ ነው እና አብይ እንዴት ሊዋለ እንዴ፣ አብይ እንዴት ሊዋለ እንዴ የሚለው ይሄ አጉሊ አብይን፣ ይሄ የቆለ ጓደኛ፣ የምታደርገውን ነገር አቁም ሀገር መምራትና ስቱዲዮ ቁጭ ብሎ ላንቃ ስቀደድ መሳደብ የተለያዩ ጉዳዮች ናቸው። በጣም ሬድላይን ማስቀምጥላቸው ሰዎች አሉ። ላይክ ላልነካ ዝም ብዙ ያልተሰሙ ሰነዶችን እንድናወጣ አታስገድዱ። አብይ አሕመድ ኢዝ ቦስ ሂ ኢዝ ፕራይም ሚኒስትር ኦፍ ኢትዮጵያ አክሴፕት አድርጓትች ደስ ሲል የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ አሊ የሚባሉ ከበሻሻ የመጡ ሰው ናቸው። እሺ ቴዎድሮስ እሺ ጌታቸው ረዳን የምታፋጥጡት ሰዎች እሺ፣ የህዋት ሰዎች ወደደም ጠላ፣ ዋጣትም አላጧትም፣ ያለቃውን ትእዛዝ ይቀበላል። እናንተም ትቀበላላችሁ፣ ናሪብን ጌታቸው ረዳ እናንተም ትቀበላላችሁ። ቤተመንግስት መጥታችሁ ሹመኝ የምትሉት እሱ ካልሾማችሁ ስልጣኑን ማግኘት እንደማትችሉ ስለምታውቁ ነው። አምስት አራት እየሆናችሁ እየመጣችሁ አንተ ግባ፣ አንተ ግባ፣ እኔ ቀጥ እየገባለሁ የተባባላችሁ በገባችሁ ቁጥር ሹመኛ ያላችሁ የምትለምኑት አብይ ቦስ ስለሆነ ነው። ጌታቸው ረዳ ትናንት ያመነው አንድ በጣም ቤዚክ ቲንግ ምንድን ነው? የህወሓትን ህልውና ከትግራይ ህዝብ ህልውና አስቀድም ያለው ለዚህ ቅርታ አጠይቃለሁ። ቴንኪዩ። ይሄን ነው እኛም የምንለው። እናንተ ውድቢቷ ነው የምትሉት። እናንተ ሰነዳችሁን ነው የምታነሱት እናንተ መስመር በሌለው ትግል መስመር ኃይልናን እየዘመራችሁ ፍጹም አይክልን መስመር ኃይልና ህዝብየ ኃይልና ምናን እያላችሁ ኃይልና ያላችሁትን ህዝብ ወደ ሞት ነው የምትነዱት። መስመር ያላችሁትን መስመር ጥሳችሁ መንደርደር ነው ስራችሁ። ደግሜ ላችኋለሁ፣ አርጣችኋል፣ በቃችሁ። በየሚዲያው እየመጣችሁ የምትጮሁት ጩኸት የሚያሳየን የአብይን ፖለቲካዊ ብስለትና ብቃት ከፍታ ሲሆን የእናንተን ደግሞ እርጅናና ማብቃት ነው። እና ጌታቸው ረዳን አብይን እንዲህ ብለን ነበር ከአብይ ጋር እንደዚህ የሚለው ጥያቄ በጣም እንዳሰለቸው ፊቱ ያንጸባርቃል። አክቹዋሊ ቴዲ ያን ፊት አለማየቱ ጠቅሞታል። ፈጣሪ ይቅር በለኝ፣ በጣም እየደበረው ነበር። ይመልስለት ይላል፣ ዕቅ ይታክተዋል። አብይ አብይ ሮጣችሁ አብይ እንጀራችሁ አረጋችሁ። እኔ በጣም በኢትዮጵያ ፖለቲካ ውስጥ የሚያስቀኝ ነገር ምን መስላችሁ? አብይ አብይ አትበል ይላል አንተ ስትልስ? ቆይ እንዴ፣ አንተስ? እኔስ? እሺ ልደግፈው ነው አብይ አልኩት፣ ደግፈኝ ባይለኝም እንትን ልለው ነው አትሊስ። ለጥሩ ነገር ነው ስሙን ያነሳሁት፣ ደገፍኩት ብዬ አፌ ሞሎጂ የመናገር ባልችልም እሺ። አንተ ግን ትናንት ደገፍኩ ብለ ተደግፈው ዛሬ በጥላቻ ስሙን ስታጥለሽ የምትል ጋዜጠኛ ጋዜጠኛ ነኝ የምትል ተንታኝ ነኝ የምትል በታኝ በመናፍ ነው። መጣ ብይን ስም አታንሳ የምትለው አንተ የማንን ስም ነው ስታነሳ ውለህ የምታድረው? እንጀራ አይደል እንዴ? እንጀራቹ አይደል እንዴ? የትግራይ ፖለቲካ በጣም ትብሏል። በተለይ የሻዕቢያና የፋኖንም ጉዳይ አቶ ጌታቸው ረዳ ነካ አድርገውታል። ለምን እንዳቆረፉ ፋኖን የሚያውቅ ያውቃታል፣ የማን ቡችላ እንደሆነች እሷም እንደነ እንትና እና እነዚያ የሚጭሱ ኤርትራ በረሃ ላይ ከኢሳያስ አፈወርቂ የበሉት እህል ቆይቶ ቆይቶ ሊለቃቸው አልቻለም። ወያኔዎቹ ምናምን እንደዛ ናቸው። አንስ ወያኔ ኦሎይስ ወያኔ ነው እና በጣም የከረረ ነገር ውስጥ እንዳሉ በደንብ ያሳብቃሉ። ግን አሁንም መርሳት የሌለባችሁ ነገር አብይ ዘቦስ ሞንጆሪኖ፣ መርሳት የሌለባት ነገር አብይ ዘቦስ ታደሰ ወረደን መጣ፣ ወረደ ታደሰ መጣ፣ ጻድቃንም መጣ፣ ያ ደብረ ጽዮን የሚባል ጆክረ ጽዮንም መጣ፣ ሞንጆሪኖ የምትባል ሴትዮ መጣች። ትቦስ ይዛብ ካልፈረመልህ ስልጣን ላይ ትወጣ አይ ካልክ ከጎን ታገኛታለህ። ወፌላላ ትገረፋታል። ያ ነገር እኮ የለም። ጌታቸው ረዳ አመነ እኮ ከኛ በላይ ለትግራይ ሕዝብ ጥሩ ሁኔታ ለማመቻቸት ጠቅላይ ሚኒስትሩ እየሰራ ነው። በጣም አብይ እንዲሰድብላቸው ፑሽ እያደረጉት ሰው ይሆን አስጨንቀት። አረ ለሴጣንም ቢሆን እንኳን አንዳንዴ እውነት ክሬዲት ይሰጣል አለ። በጣም ቢጨንቀው ማለት ነው። እና ለሕዝብ እንታገላለን የምትሉ ሰዎች ለሕዝብ አትታገሉም። ለመፍትሄ እንታገላለን የምትሉ ለመፍትሄ አትታገሉም። እና ቆም ብላችሁ ማየት ማሰብ ያስፈልጋል። አቡቹ ጉድ አፍልቷል። ባህር ዳር ላይ ተምነሽደሾ ነከሌን ሞታቸውን እናውቃለን። የሞት ሰርተፊኬታቸውን ሰጥቷቸው ተመልሷል። እናመሰግናለን፣ ክቡር ጠቅላይ ሚኒስትር። ህዋትም እንዲሁ ውጥረት ውስጥ ነች ያለችው እንግዲህ የተመላለስን እንግዲህ ህዋትንም ህዋታውያንንም መስመራቸውንም መንገዳቸውንም የምንፈትሽ የምንቃኝ ነው የሚሆነው መፈተሻችንን እንቀጥላለን። እንግዲህ እኛንም እናንተ ላይክሼር ማድረጋችሁ ይቀጥል። ዮሐንስ ኮርነርን በደንብ በደብ በደብ በደብ ላይክ ሼር ይደረግ፣ ሀሳባችን እንዲሰፋ፣ እንድንበረክት። አሁንም ላይክ ሼር ማድረጋችሁን ቀጥሉ። በተለያዩ ነገሮች ሰፖርት ልታረጉ የምጠይቁን አሁንም ሰፖርት እያደረጋችሁን ያላችሁ ሰዎችንም እጅግ አድርግ ያመሰግናለሁ። አብራችሁን ስላላችሁ በጣም ነው ደስ የሚለኝ። እኛ እናሸንፋለን፣ ምንም ችግር የለውም። ኢትዮጵያ ታሸንፋለች። ከመቀጠልና ከመቀጠል ከማሸነፍና ከማሸነፍ ውጭ ሌላ አማራጭ የለን ስለሌለን ነው ቢኖረን ችግር የለው ግን እሱን መረዳት ማሰብ ያስፈልጋል፣ ነው የምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የእኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ላይክ ሼር፣ ሰብስክራይብ ይደረግ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። የነገሰ ይበለን። ቻው።